እንደዚህ ጭው አድርገው ልከውሃል። ለዛ ደግሞ ው አልሞት ባይ ተጋዳይ እንደሚባል ንስተሽፋ ሆስፒታል ውስጥ ሆስፒታል አልሄድም የማን ብዬ እኔ የተከበርኩ ሰው ነኝ፣ እኔ ያፌት ነኝ እያለ አሁንም እንደዚህ ተኝቶ ይዘታል። እንግዲህ የሁላችንም ምኞት ይህ ነበረ። ያፌት መቼ ነው ይሁን ነገር ምልክት የሚያሳየው እንደው ይሄን ሲያሰው ነው። ሌላ ብዙ እንትኖች እየተከፈቱ ነው። ሉሊትም ዛሬ ቀን ሆነ እንግዲህ በጽዮን እጅ ሆናለች ማለት ነው። እሷም ብትትፈፋ ትትረፍ፣ የሚታወቅ ነገር የለም። እሷም በመድኃኒት ምን ምን ተበልጋለች ነው የሚባለው። አይደለም እኮ ተመርዛለች፣ ተመርዛለች። ሁለት ተንኮለኞች ዛሬ በአንድ ቀን እንደዚህ አንዳንድ ትንሽ ምልክቶች አሳይተውናል። እጅግ በጣም ደስ ይላል። ይሄ ምልክቶቻችሁ ይቀጥል ነው ምለው። አዎ ይቀጥል፣ ሁሌም። ለምን እንዴ ሰው ላይ ክፋት ስትተዉ ክፋት ምን እንደሆነም እራሳችሁ ታውቃላችሁ እንግዲህ እስካሁንም በማንነቱ ግልጽ ያልሆነ በጨለማ ያው ወንድ ከሆነ ፊት ለፊት አይገጥመኝም ነበር ወይ ጨለማን ተገን አድርጎን እኔን መውጋት ይሄ ሽንፈት ነው ወንድነት አይባልም ብሎ እንደዚሁም ተጋድሞ ደግሞ ያው ይፎክራል ያፌት ዛሬ ደስ ብሎኛል በዚህ ደረጃ ስላየው ማለት ነው ማን አድረገው የሚለውን እሱ ቀስ በቀስ የምንሰማ ይሆናል ሉሊት ወሸታም እንግዲህ ያው ደውላ ነግረዋለች ትናንትና የፌት ቤት እንደ አለመዋሉን እንዲሁም ደግሞ ስልኳ ጠፋፍቶ መጥፋቱ። ስለዚህ አንተ ስራ ስለምትውል ምናልባት የፍራታ ጋ ሄዶ አንድ ላይ ከዋሉ ብላ ያው ትንሽ ካለበት እንገና እንትኑ ቂሙ እንዲበረታታ አድርገዋለች። ስለዚህ ትናንትና ቤት ስላልዋለ ከናታጋ መ ከኤፉይ ጋር መቶ ዋለው ነው መስለው እና መጀመሪያ ያው ከኋላ ምን እንደደረሰ ይፍራታ ስትጠይቀው ጊዜው ጠብቆ ነግርሻለው ብሎ ነበረ። ከኋላ ሲረጋጋ ደግማ ስትጠይቀው ሉሊት ያን ብቻ ስለነገረችው ይህን ለማወቅ እኮ አንቺ ቅርብ ነሽ ከኔ ብሎ እንገና ግራ አጋባት ማለት ነው። ሌላው ደግሞ በስልኩ ከነበረው ሜሴጅ እና ኢሜይል ስለ ድርጅቱ ስለምኑ ያ ሁሉም ነገር አውቃለች። ወደ ስልኳም እንግዲህ ፎርዋርድ አድርጋለች። ሁሉም ነገር ማለት ነው። ኢፍራዳ በጣም ፈጣኝ ነች። ስለ አባቷን መሞትና ስለ ጉዳዩ ስታነሳ አይፈልግም እሱ። ሁለት ዓመት ያለፈው ነገር ነው ይላል። አያችሁ፣ ይሄ ፍርታም እዚህ አባት ሞት የሞት ጭራሽ ሁለት ዓመት እና ሶስት ዓመት የሚተመን ነገር የለም እና ይህ ሁሉም ረስተሽ ነው እኔን ያገባሽኝ የሚል ነበረ። ስለ ድርጅቱም ያው ከዚህ በኋላ እኔ ነኝ ተቀጥሬ የምሰራው እኔ ነኝ የምሰራው እንደው ምናምን ስትለው ምነው ይሄን ልብ ልብ ተሽ ምን አይተሽ ነው ማታ ምናምን ብሎ የጀግንነት ከየት እንዳመጣችው መጠየቅ ጀመረ። ለሳው ነው ሙምንም ጀግነት አያስፈልግም፣ አንተ የሰማና ባሌ ነህና ከዚህ በኋላ ሁሉም ነገር ማወቅ ፈልጋለሁ አለብኝ። ምንም ጭምር ብራ እንግዳው ያው ሁሉም ነገር ከተቀበለች በኋላ ያው ራሱን ያቅ ነበረ። ያው ራሱን ስቶ ከወደቀበት ስልክ ተደውሎ ለስልኩን በኪሱ አውጥታ ያለው ኢንፎርሜሽን ወስታ ያሳውየው ማን እንደሆነ ስሙም ነግረው ሰላም እንዳለውም ሁሉም ነገር አቃጠለችው እኮ ነገረችው። ስልኩ ዝግ ነበረ በአሻራውና አስከፈለችው በእጅ ሞቶ አለ እኮ ይንኩ ብዚህ እንግዲህ ያው በዚህ መልኩ ደስ ይላል። ከዚህ በኋላ ምን ነው የሚከሰተው? የአባት ሞት ምንም ሊነሳ አይፈልግም፣ ምክንያቱም የሰራው ወንጀል ስለሆነ በቅርብም ሰው ስለሞታ ሁሉም ስለነቀ ማለት ነው። በቅርብ ሰው ሞተ ስትለው ያቤል ደነገጠ። ስለዚህ እሱ መሆኑን ኦልሬዲ አምኗል ማለት ነው። በጣም ይህን ሁሉ መረጃ ሰጥተዋለች። ከዚህ በኋላ እንደው እንዳይሞት እንዳይጠፋ ከቤት እንዳይንቀሳቀስ አድርጋችሁ እንደው አንድ እጁም አንድ እግሩም አድርጋችሁ ሰባብራችሁ እዚሁ ብታስቀሩት እኔ ደስ ይለኛል። በበኩል የምሬ ነው ምላችሁ። ከዚህ በኋላ ፍጥፍጥ ያትልም። አሁንም ያፌት የሚፎክርበት ይመስለኛል። ከዚህ በኋላ ያም ሆነ ይህ ዛሬ ተሳክቷል። ከዚህ በኋላ ያለውን አብረን የምና ይሆናል። ደውራ ይሄ ሁሉም ስታወራው ማለት ችሎሊት ያውፅ እየሰማች ነበረና አስደነገጠችን። ምን ነው ከነ ቆዳይ በድንጋጤ እኔን ከዚህ ቤት ንታባር ልጎ ይብላታለች። ነገር ግን አሁ መባረርም አለበሻንሽ ታንካሴስ ማለት ነው። ከዚህ በኋላ ያለው የሚታይ ይሆናል። ሳይነግራቸው በቤት ወጥቶ ስልኩን ዘጋግቶ ቀርቶ የዋላው ያፌት የሆነ ማንነታ የሆን ነገር ሲሸርብ እንደነበረ ነው። አሁ ሌላ ዝም ብሎ አይደለም። ማታ አርፍዶ ሲመጣ ምግብ ይዞላቸው መጣ። እንግዲህ ያው ቤት ውስጥ ሴት የለም፣ ከውጭ አምጥተን መብላት ይቻላል። ውሃ ውሃ የሚል ምግብ ከመብላት ብሎ በአሽሙረ እህቱ ለመካድ ፈልጎ ነበረ። እንግዲህ እንዴት እንደዚህ ትለኛለህ? ምናምን ያው ስታለቃቀስ አውቄ ነው። ለጨዋታ ነው እንደ አመጣኸው ምግብ አልበላም ስትለው አውቄ ነው ብሎ ያመጣኸው ምግብ እንድትበላ አልባ ብሎ ያው ታላቅና ታናሸት ና ዋንም ደስ ይላሉ ሲጫወቱ ማለት ነው። አብላ ብሎ እንድትበላ ያደረጋትና እሱ የሆነማ ስራ ይሄዳል። ለሴቶችም ሳይነግራቸው የሆነ ስራ ይዟል። ባፌድ ጉዳይ ግልጽ አልተደረገም ማለት ነው። ከዚህ በኋላ ግልጽ ይደረጋ ላይደረግም የሚለው አብረን የምን አይሆናል። መደረግም አለበት ስለዚህ አው መደረግ አለበት። አንደኛ ግን ሊናገሩ ይችላሉ። ከዚህ በኋላ እንደው ይፍራታ ነው ይፈራለው የማነሳው እንዳትናገር ብሏታል። አጋጣሚ ከሆነ ሰው ብትናገር ነገር ይሄ ነገር ሰምቶ እንትን ይላል አይደል፣ የሆነ ያባረራታል ይመስለኛል። ይቀጠቅጣታል የሱ ስራ መቀድቀጥ ነው። እና ማለት ነው ማስፈራራት መቀድቀጥ ነው። ግን እንደ መጀመሪያው የልብ ልብ አይኖረውም ማለት ነው። ስለዚህ ልክ ይገባል ማለት ነው። ሌላው አሁንም የማግስቱ ሳይነግራቸው ነው የወጣው ከቤት ያፌት ማነው? ናታ ማለት ነው። ሌላ ደግሞ ጽ እየሰራቸው ምግብ ነው። ያው ትንሽ ጫር ጫር ላደርግላቸው። ይሄ ነው፣ ጽ እየሰራቸው ምግብ ምግብ ሰርች የማታራት እጠብቃችኋለሁ ብላ እንግዲህ ያው በሰር በደር አድርገች ወይም ደግሞ ቃል በገባችው መሰረት ራትን ሰርታ ተንከሲስ ነች። በነገራችን ላይ ሁሉም ነገር አንተን ብላ ያው አቀረበች፣ እነሱም ደስ ብሏቸው። ይህ ግን የተረገመች የሉሊት ሳህን አላቀረበችም። የሁለቱ ብቻ ነው ያቀረበችላቸው። ያቺ ደግሞ ተንከሴስ አደረች ወረደች። የኔ ሳህን የታለ? ዛሬ እንዴት ነው ይሄን ለሰራሹ ባለሙያ ነሽ ወይስ የቀን የሚሰራ ሰራተኛ የምትሆ ነው ብላ ያው ያውላንት ለማለት ሞከራ ነበረ። ነገር ግን ሰሃን ላምጣልሽ ይቅርታ እኔ የምትመጭ ያልመሰለኝ ብላ ምግቡ መዛው ከሳህኑ ጋር የምትጨምር ጨማ ብራ ነው አምጥታ አድርጎኛል ብላ ገፍ ገፍ አደረጋችሁ በዛው እንደበደላችሁ ደግሞ ፌን ትነቃላችሁ እናንተ ሆዳችሁ አላመማችሁ? በጣም ነው ታስቀይቁ ሆዳችኋል። እኔ ሆዴን አሞኛል ብላ አምቡላንስ ስጥሩ እያለችን ዝም ብለው እየተሳሳቁ ቤዛም ደግሞ አንቺ ድራማ ያልቅም እኮ ድራማ እያሰራሽን ነው አለቻት። አላመነችም፣ ነገር ግን ይሄ የጽ ስራ ነው። እናታ ግን ጠርጥሯል። ግን ደህና ነሽ አለ፣ ዝም ብለሽ ስታያት ነበርና። እኔ በጣም ደህና ነኝ አለች። የሰራችው ከሰራችው በኋላ የሚቀጥለው ውስጢ ድና ይሆናል ወይስ አልዳነችም፣ ማን ሉዴት የደረሰች የሚለውን የምናይ ይሆናል ማለት ነው። ከዳነችም ደግሞ ፅ በክላኛለች ማለት ሆን አይቀርም። ስለዚህ ትበል ዋናው መበቀል ዋናው ነው። ከዚህ በኋላ ያለውን እስቲ የምና ይሆናል። ያፌትም በዚህ ህርበልክስ ላይ የሆነ ደስ ብሎ ያው በኮሊ ሁሌ ያለ ታንኮሎ መስብ ግን ታንኮለኛ ስለሆነ ምንም ማድረግ አይቻልም። እንደው እንደው እንዳ እዛው እዛው መሆን አለበት ሁሉም ነገር ይፈታ፣ መቆጣጠር አለበት። ናታ፣ ራስህን ጠብቅ። ሰላማችሁ ይብዛ። ባይ ባይ።